የህፃናት እምብርት ቡቃ ማለት በተፈጥሮ የሆድ ዕቃችን የፊት ለፊት ግድግዳ የተገነባው ከግራ እና ከቀኝ በኩል በተፈጠሩ የሆድ ግድግዳ ጡንቻዎች ሆዳችን መሀል ላይ መጥተው ሲጋጠሙ ነው። እነዚህ በተፈጥሮ የሆድ ዕቃ ግድግዳን የሚገነቡ በግራና በቀኝ በኩል ያሉ ጡንቻዎች ሙሉ ለሙሉ መሀል ላይ መጥተው በመግጠም ነገር ግን እምብርት ጋር የእትብት ደምስሮች ወደ ጽንሱ የሚያልፉበትን ትንሽ ቀለበት መሳይ ክፍተትን ይፈጥራሉ። ይህ ክፍተት ግን በዋነኝነት በደም ስሮቹ እና በሆድ እቃ ግድግዳ የውስጠኛው ስስ ሽፋን የተከለለ ነው። ታዲያ ልጁ ከተወለደ በኋላ እትብቱ ሲቆረጥ እነዚህ የደም ስሮች በመድረቅ ለጊዜው ክፍተቱን ይዘጉታል። ነገር ግን ክፍተቱ በደንብ የሚዘጋው የሆድ ግድግዳ ጡንቻዎች የፈጠሩትን ቀለበት መሳይ ክፍተት ሙሉ በሙሉ ሲገጥሙት ነው። ነገር ግን እነዚህ የሆድ ግድግዳ ጡንቻዎች ሳይገጥሙ ከቀሩ ክፍተቱ ለጊዜው ተጠናክሮ ሳይገጥም ይቀራል። በዚህም ምክንያት አንዳንድ ሕፃናት በተወለዱ የመጀመሪያዎቹ ሳምንታት ላይ በዚህ የሆድ እቃ ግድግዳ ክፍተት መሃል ትንሹ አንጀትና የሆድ እቃ አካላት ሾልከው ሲወጡና ተመልሰው ሲገቡ የሚስተዋለው ክስተት የህፃናት እምብርት ቡቃ ወይም በህክምናው አምብላይካል ሀርኒያ በመባል ይታወቃል። ሰላም እንዴት ናችሁ? የቅድሚያ ለጤናዎ ቤተሰቦች፣ ዶክተር ዮናታን ከተማ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። እንዲሁም የተመቻችሁን ቪዲዮ ላይክ እና ሼር በማድረግ ድጋፋችሁን ስለምትገልጹልኝ አመሰግናለሁ። አብዛኛውን ጊዜ ወላጆች ይህን እብጠት ልጃቸው እምብርት አካባቢ ሲያዩት ልጄ ላይ ጉዳትን ያስከትላል በማለት ሲጨናነቁ ይስተዋላል። አጋላጭ ሁኔታዎች የሚባሉት የህፃኑ ከ37 ሳምንት የእርግዝና ጊዜ ሳይሞላው መወለድ፣ ህፃኑ ሲወለድ የክብደት መጠኑ ከ2.5 ኪሎ ግራም በታች ከሆነ፣ የህፃኑ ታይሮይድ ሆርሞን ማነስ መኖር፣ ከተፈጥሮ ጋር በተያያዘ የሚከሰቱ አጠቃላይ የአይምሮና አካላዊ ውስንነቶች መኖር ለህፃናት እምብርት ቡቃ መከሰት እንደ አጋላጭ ሁኔታዎች ይታያሉ ማለት ነው። የሚታዩት ምልክቶች እምብርት አካባቢ የሚታይ እብጠት መኖርና እብጠቱ በራሱ ጊዜ የሚጠፋ እንዲሁም ልጁ በሚያምጥበት ወይም በሚያለቅስበት ጊዜ በራሱ የእብጠቱ መጨመርና መውጣት ይህን የወጣውን እብጠት በቀስታ ወደ ታች ሲገፉት በራሱ ወደ ሆድ እቃ ውስጥ በቀላሉ መመለስ እንደ ምልክት ይታያሉ። አደገኛ የሚባሉት ምልክቶች። ይህ የእምብርት እብጠት ወጥቶ በራሱም ሆነ ወላጆች በቀስታ ወደ ታች ሲገፉት ወደ ሆድ ዕቃ ውስጥ የማይመለስ ከሆነ፣ ተያይዞ የሆድ ህመም እና ተደጋጋሚ ማስመለስ ከተከሰተ፣ እብጠቱ ሲነካ በህመሙ ምክንያት ልጁ የሚያለቅስ ከሆነ፣ የሆድ መነፋት ካለ እና ካካ የማያደርግ ከሆነ፣ እንዲሁም እብጠቱ የተከሰተበት የእምብርት ቦታ ቆዳ ላይ መቅላት ወይም መቁሰል ከታየ። የልጆ ህይወት አደጋ ላይ ከመውደቁ በፊት በአፋጣኝ የልጆን ሐኪም ማማከር ያስፈልጎታል። ህክምናውን በምናይበት ጊዜ የህፃናት እምብርት ቡቃ መከሰቱ በሚደረገው አካላዊ ምርመራ ከተረጋገጠ በኋላ አሳሳቢ የሆኑት ከላይ የጠቀስኳቸውን አደገኛ ምልክቶች መኖር አለመኖራቸውን ማየት ያስፈልጋል። እነዚህ አደገኛ ምልክቶች ከሌሉ አብዛኛውን ጊዜ ይህ የሆድ ዕቃ ግድግዳ ክፍተት ህፃኑ እያደገ ሲሄድ በራሱ ጊዜ እየዘጋ ይመጣል። በምርመራ የተገኘው የሆድ ዕቃ ግድግዳ ክፍተቱ ከ1.5 ሳንቲሜትር በታች ከሆነ አብዛኛውን ጊዜ ሁለት ዓመት ባለው ጊዜ ውስጥ ይዘጋል። ነገር ግን ከአንድ ነጥብ አምስት ሳንቲሜትር በላይ ስፋት ካለው አብዛኛውን ጊዜ በራሱ ለመዝጋት እስከ አምስት ዓመት ድረስ ሊቆይ ይችላል። ነገር ግን በአጠቃላይ ይህ የህፃናት እምብርት ቡቃ የሚያስከትለው ጉዳት በጣም አነስተኛ ስለሆነ ልጁ እስኪያድግ ድረስ ማለትም አምስት ዓመት እስከሚሞላው ድረስ ክፍተቱ በራሱ ተፈጥሯዊ እድገት ስለሚዘጋ እንዲሁም አስፈላጊ ሆኖ ካልተገኘ በቀር ከአምስት ዓመት በታች በቀዶ ህክምና ቢታከም ተመልሶ የመከሰት እድል ስለሚኖረው ከቀዶ ህክምና ይልቅ ህፃኑ በክትትል እንዲታይ ይደረጋል። በክትትል ወቅት ታዲያ ወላጆች የጠቀስኳቸውን አደገኛ ምልክቶች በደንብ ልጃቸው ላይ መከታተልና ማስተዋል ያስፈልጋቸዋል። የህፃናት እምብርት ቡቃ በቀዶ ህክምና መታከም የሚያስፈልግባቸው ሁኔታዎች የህፃኑ እድሜ ከአምስት ዓመት በታች ሆኖ በክትትል ወቅት የህመም ምልክቶች ከታዩ ወይም የጠቀስኳቸውን አደገኛ ምልክቶች ከታዩ፣ በተያያዘ የህፃኑ የታይሮይድ ሆርሞን ማነስ ከታየ፣ እንዲሁም ከተፈጥሮ ጋር በተያያዘ የሚከሰቱ አጠቃላይ የአእምሮና አካላዊ ውስንነቶች ካሉ፣ ሌላው ደግሞ ህፃኑ እስከ አምስት ዓመት ድረስ በክትትል ታይቶ የሆድ ዕቃ ግድግዳ ክፍተቱ በራሱ ካልዘጋ የህፃናት እምብርት ቡቃ በቀዶ ህክምና መታከም ያስፈልገዋል ማለት ነው። ስለዚህ ወላጆች ማስተዋል ያለባችሁ ነገር የህፃናት እምብርት ቡቃ እብጠቱ ትልቅ መስሎ ቢታይም የሆድ ዕቃ ግድግዳው ክፍተት በጣም ትንሽ ስለሚሆን እንዲሁም ጊዜ ቢሰጠው በራሱ የመዘጋት እድል ስላለው ብዙም መጨናነቅ አያስፈልጋችሁም። በእርግጥ የቀዶ ህክምናው በጣም ቀላል ነው። ነገር ግን አምስት ዓመት እስኪሞላው በክትትል ማየት ጥቅሙ ልጃችሁን በቀዶ ህክምና ጊዜ ከሚሰጠው የማደንዘዣ መድኃኒት መጋለጥ እድሉን ስለሚቀንሰው ነው ማለት ነው። ይህ ቪዲዮ ይጠቅማል ብለው ካሰቡ ለወዳጅ ዘመዶ ያጋሩ። በተጨማሪም ስለ እርሶም ሆነ ስለ ልጆ የጤና ጉዳይ ጥያቄ ካሎት በአስተያየት መስጫው ላይ ማቅረብ ይችላሉ።